የፕላን እና ልማት ሚኒስቴር በተለያዩ ክልሎች ክልላዊ ኢኮኖሚ አካውንት የኢትዮጵያ ስታቲስቲክስ ፕሮግራም ልማት የዲጂታል ልማት እቅድ ክትትልና ግምገማ ስርዓት እንዲሁም የመንግስት የልማት ፕሮጀክቶች አመራርና አስተዳደር ተግባራዊ ለማድረግ እየሰራ ይገኛል። በሀረሪ ክልልም ይህንን ለመተግበር ያለ መመድረክ የክልሉ ርዕሰ መስተዳደር ኦርዲን በሪ በተገኙበት ተካሂዷል። ሚኒስቴር መስሪያ ቤቱ ከተቋም ግንባታ ጎን ለጎን ቀደም ሲል ለዘርፉ በተሰጠው አነስተኛ ትኩረት ምክንያት የተፈጠሩ ውስንነቶችን ለመቅረፍም አዳዲስ የአሰራር ስርዓቶችን በመዘርጋት በርካታ ውጤቶች ተመዝግበዋል። እቅድን መተግበር፣ እቅድን በአግባቡ መከታተል፣ መረጃ ላይ የተመሰረተ የፖሊሲ ውሳኔ ማድረግ፣ የልማት ፕሮጀክቶች ከእቅድ ጋር በደንብ የተቀናጁ እንዲሆኑ ማድረግ እቅድና ፋይናንስ ብሪጅ እንዲደረግ እንዲገናኝ ማድረግ ላይ በጣም ብዙ ክፍተቶች፣ በዛም ጋር ተያይዞ እንደ ዘርፍ የራሱ አብሴንዳውንስ ሲያሳልፍ የቆየ ዘርፍ ነው። በዚህ ግን በተሰጠው ትኩረት ባለፉት አመታት ነው በተለይ ከለውጡ በኋላ ሰፊ ስራ ሲሰራ ቆይቷል። የፕሮጀክት እይታችን የፕሮጀክት አስተዳደር በእጅጉ ተሻሽሏል። አይደለም እንደ ሀገር በዋናነት በመሪዎች ነው፣ የሊደርሽፕ እና ኮሚትመንት ላይ የተመሰረተ ነው። ይህንን ወደ ስርዓት የማስያዝ የመንግስት የልማት ስራዎች አመራርና አስተዳደር በዲጂታልና በስታትስቲክስ ፕሮግራም ልማት የተጀመሩ ስራዎችን በማጠናከርና ወደ ክልሎች በማውረድ ተወዳዳሪ ኢኮኖሚ ለመፍጠር እየተሰራ ይገኛል። 2018 ላይ አገራዊ ጂዲፒያችንን ሪቤዝ እናረጋለን። ስለዚህ አብሮ የሪጂኖችም ጂዲፒ ሪቤዝ ተደርጎ ሳይመልቲኔስሊ መውጣት አለበት። ለዚህ አስፈላጊ የሆኑ ቅድመ ሁኔታዎች ነበሩ። አንዱ መረጃ ነው። የኢትዮጵያ ስታስቲክስ አገልግሎት ከ2016 እስከ 18 እየተተገበረ ያለ በጣም ትልቅ የስታስቲክስ ልማት ፕሮግራምን ከፕላንና ልማት ጋር ሲተገብር ቆይቷል። በዚህ ውስጥ ክልሉ በሰፊ ኢንጌጅድ ሆኖ መረጃዎች ሰፊ ሲሰበሰብ ነበረ። ይሄ እንግዲህ የሪጅናል ጂዲፒን ሮበስት እንዲሆን የተሻለ የሪጅኑን ኢኮኖሚክ አክቲቪቲ ካፕቸር የሚያደርግ የእውነት መረጃ መሆን እንዲችል ትልቅ እድል የሚሰጥ ነው። የዲጂታል ስርዓታችን ደግሞ ከመረጃ አኳያ በጣም ወቅታዊ የሆነ መረጃ፣ ክሬደብል የሆነ ትራንስፓረንሲን የበለጠ ኢንሹር የሚያደርግ የመረጃ ስርዓት ያስፈልገናል። ብዙ ቢሊዮኖች አውጥተን የምንሰበስባቸው መረጃዎች ኢዝሊ አክሰሰብል መሆን አለባቸው ለመሪዎች፣ ለውሳኔ ሰጪዎች፣ ለፐብሊኩም ቢሆን። ባህራሪ ክልልም ቅንጅትን በማሳደግና ጥራት ያለው እቅድ በማቀድ እንዲሁም ለተግባራዊነቱ በትኩረት በመንቀሳቀስ እንደ ክልል እየተከናወኑ የሚገኙ ውጤታማ ስራዎች አጠናክሮ ለማስቀጠል ይሰራል። ይሄ ለክልላችንም ለሀገራችንም ሁለንተናዊ እድገት በጣም ጠቃሚ ስለሆነ የሁላችንንም ትኩረት የሚፈልግ ስለሆነ በጋራ የምንሰራበት ሁኔታዎችን ፈጥረን በ2018 ዓመተ ምህረት የተሻለ ስራ ውጤታማ የሆነ ስራ እንሰራለን። በእነዚህና በሌሎች ጉዳዮችም በጋራ በምንሰራባቸው ጉዳዮች ላይ ተመካክረን እንግዲህ አስፈላጊውን የቅድመ ዝግጅት ስራዎች አጠናቅቀን ይሄ አመት ልክ በሁሉም ስራዎች የማንሰራራት ስራችንን የምናስቀጥልበት የማንሰራራት ዘመናችንን የምናስቀጥልበት እንደሚሆን ተስፋ አደረጋለሁ። በክልሉ ዘርፉ የሚጠበቅበት ሚና በአግባቡ እንዲወጣ ለማስቻልም ተገቢውን ትኩረትና ክትትል ይደረጋል። እኛም እንደ ክልል በቀጣይ በተለይ እኛ አሁን የፕላንና ልማት ኮሚሽን ብለን ያቋቋምነው አለ፣ ያን የበለጠ ማጠናከር ይሄንን ተቋም ደግሞ ፕሮፌሽናል በሆኑ ሰዎች እንዲመራና ፕሮፌሽናል የሆኑ ባለሙያዎች እንዲኖሩት በምፈልገው እና እሱን በቀጣይ እናደርጋለን። አደረጃጀቱን፣ አሰራሩን የህግ ማዕቀፍ ችግር ካለም ፈትሸን በግብአት ደረጃም ችግር ካለ ትኩረት ሰጥተን የምንሰራ ይሆናል ማለት ነው። አንዱ የዚህ መድረካችን ቴካዌይ መሆን ያለበት ይሄ ይመስለኛል።